ሰላም ሰላም ብያለውኝ፣ በመላለም የምትገኙ የፍረ ህይወት ዩቲብ ተከታታዮች እንዴት ናችሁ? ሰላም ናቸው ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ቤተሰብ ለሆናችሁ ከልብ አመሰግናለኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካምነት አይከፈልበትም እና አባራታቱኝ ስደተኛ እህታችሁ ነኝና አባራታቱኝ ማለት እወዳለኝ። ዛሬ ደግሞ በአጭር ቪዲዮ መጥቻለሁኝ በጣጣ ኮራ ወይንም ድንች እንደ ኳስ አድበል ብዬ እሰራለሁኝ ማለት ነው። አብረን እንሰራለን። በተለይ በምስራቅ ሀገር በጣም ተወዳጅ ምግብ ነው። ና አብረን እንሰራለን። ያው እውነት በጣም ነው የሚወዱት በምስራቅ ሀገር ማለት ነው። በሀገራችን ብናገኘው ማን ጠላም ነበረ። ነገሩ ግን ኢኮኖሚ ያለ ማለት ነው። እዚህ ጋር ሶስት ሽንኩርት አለኝ እንዲሁም ሶስት ድንች አለኝ ማለት ነው። እናንተ መብዛትም ትችላላችሁ ማነስም ትችላላችሁ። እኔ ግን ትንሽ ስለሆኑ ቤተሰቦቼን አሳንሳለኝ። ሰደር ድጃጅም ሶስት ፍሬ ነው የምጠቀመው ማለት ነው። ሶስትን ፍሬ ቀጫጭንን አድርጌ እከትፈዋለኝ ማለት ነው። ሰደር ገጃጭን አድርጌ ክትፋለሁ። እንደ ክትፋ አይነትን አድርጌ ማለት ነው እክትፋለሁ። ነገር ግን ማለት ነው ድጃጅ ባይኖራችሁ ደግሞ የተፈጨ ማለት ነው። ድጃጅ መፍሩም ካላችሁ እሱ መጠቀም ትችላላችሁ ማለት ነው። ከሌላችሁ ደግሞ ያላችሁን ቤት ውስጥ መጠቀም ትችላላችሁ። እህቶቼ በተለይ አሁን አዲስ የምትመጡ ጠለቦች እንዲሆንም ማለት ነው። በባህርም የምትመጡ እህቶቼ ለእናንተ ነው እስከ መጨረሻ ነው ይሉኝ እንዲሁንም ምግብ ማትችሉ ካላችሁ ደግሞ እስከ መጨረሻ ነው ይሉኝ አንድ ቪዲዮ ፖስት ስናድርግ እንግዲህ ማለት ነው መልእክት የሌለው ወይንም አስተማሪ ካልሆነ አንድ ሰውንን ፖስት ማድረግ አይችልም እና ፖስቱን እ እስከ መጨረሻ ነው ይሉኝ ማለት ነው ቢበዛ አስራ ሁለት ወይንም አስር ደቂቃ ነው ማለት ነው ከዛ በላይ እና አይደለም እህቶቼ እና ብረን እንደግ ከሰው ቤትን እንውጣ እላለሁኝ። የቅርታ ማለት ነው እዚ ጋ በጣም ይቅርታ እላለሁኝ። ልጅታ እያለቀሰች ነበረ፣ ልጆችን እያለቀሱኝ ነበረ ማለት ነው። ስለዚህ ችንጉርቱ ሳቁላላ አላሳያዋቸው ነው። እዚ ጋ ችንጉርት ናቁላልቼ ስጋይንን አስገብቻለሁ ማለት ነው። ዶሮውን አስገብቻለሁ ማለት ነው። እዚ ጋ የተጠቀምኩባቸው ግባቶች ቅንዶ በርበሬን ተጠቅም ያለውኝ እንዲሁንም ማለት ነው እዚ ጋ ድንቼን ማለት ነው እዚ ጋ ድንች እዩት፣ ምንድን ነው ያደረግኩትኝ? ቀልቅ እየዋለውኝ ማለት ነው። ስቀለቀል አላሳየዋቸውን፣ ይቅርታ ልጆች ውስጥ እያለቅሱን ስለነበረ ነው። እውነት በቃ ሙር ይህንን አልነበረ ጭቅላቴን ወደ እነሱ ነው የነበረውና ይቅርታ አላለውኝ። እዚ ጋ እንግዲህ የተጠቀምኩባቸው ግብአቶች እዚ ጋ ቁንደ ቆንደ በርበሬ ና ካሙን ነው የተጠቀምኩ ቅመሞች ማለት ነው። እናንተ ግን ያላቸው ቤት ውስጥ መጠቀም ትችላላችሁ እሱን ተጠቅማለሁ። እንዲሁም አንድ ማጅሙን አስገብቻለሁኝ ማለት ነው። አንድ ማጅሙን አስገብቻለሁ። ድንች ይህንን ቅዬ ሁሉን አድርጌ ያለሁኝ አዘጋጅቻለሁኝ ማለት ነው። እዩት፣ ቀላ ብለዋል፣ ያምራል ማለት ነው። ከለሩ ሽንኩርቱም እንዲሁን እንዲ ሀገራችን ማለት ነው። የሀገራችን እንደምናቁላለው የሽሮን አድርጌ ቡን አድርጌ ነው የቆለውትኝ። ዘይት ብዙንን አላበዛሁበትኝ ምክንያቱም በኋላ ክሬም ስለማስገባለት ብዙ ዘይትም አላስበዛውትኝም ማለት ነው። አላበዛውለትም ማለት ነው። እንደዚህን እያደረኩትኝ እያጋላበጥኩ ነው እንግዲህ ማለት ነው። አይ አይ ሞያ ሽን ይታይልሻል አለ ዘፋኔው ሞያ ይህን ሞያ ይህን እስከ እዩልኝ ማለት ነው። እስከ መጨረሻውን ቪዲዮውን እዩት እህቶቼ፣ እንዲሁንም ጥሩ ጥሩ ኮሜንትን ጻፉልኝ ራሱን ማለት ነው። ይትቡ ሼሪ ያድርገዋል ማለት ነው። እናንተ ኮሜንት ከጻፋችሁ ጥሩ ጥሩ ኮሜንት ከጻፋችሁ አስር ሰው ማይታችሁ አስር ኮሜንት ከጻፋችሁ እሱን ሽሪ ያድርገዋል ማለት ነው። እዚህ ጋር ደግሞ የድንብላል ቀጠል ወይም ደግሞ ወይም ደግሞ ኪዝ ባራትን አለኝ ማለት ነው። የምታዩት ያላችሁ በእንትን ላይ ያለው ማለት ነው። ማንካ ያለበት ደግሞ ነጭ ሽንኩርትና ነጭ ሽንኩርትና ዝንጅብል ነው ማለት ነው። እኔ ነጭ ሽንኩርትና ዝንጅብል ሁሌ ፍርጅን ፍርጅ ላይ አስቀምጣለሁ፣ ማለት ቤድኩበትን ቤት ማለት ነው። ለምን ብትሉኝ መሽዊ ስትሰሩ መሽዊ ድጃች እንዲሁን መሽዊ ላሐም ስትሰሩ፣ ወይም ቅሽጠዋ ስትሰሩ፣ ወይም ደግሞ በርገር የሆነ ነገር ስትሰሩ፣ ብሪያኒ ወደ ሁሉ ነገርን እኔ ነጭ ሽንኩርትና ዝንጅብልን አስገባለሁ ማለት ነው። እነዚህ ሽንኩርትና ዝንጅብልን ፈጥታችሁ ዘይዘይቱን አድርጋችሁ እንዲሆኑን ማለት ነው። ቀበምን አድርጋችሁ ፍሪጅ ውስጥ መስቀመጥ ነው ማለት ነው። እዚ ጋ ማለት ነው ፐርሲሌንን ፐርሲል አልኩቲን፣ ቅርታ ኪዝባራይትን ያስገብቻለሁ። ኪዝባራ ካስገባሁቲን በኋላ ምን ማድረግ አልችልም፣ እሳቱን በደንብ አታስመቱት ማለት ነው። እሳቱን ባይነካው ጥሩ ነው። ለምን ብትሉኝ፣ ሽታውን እንዳይወጣ ማለት ነው። ሽታውንን እንዳይወጣ እንዳይወጣልን እንደዚህን እያደረግን አብረን እንስራ ማለት ነው እህቶቼ። አሁን ወደ የት ነው ያነጽ ያደረግኩትኝ? ወደ ግዛዙ ነው ያደረግኩትኝ ማለት ነው። ለምን ከላይ ላይ ደግሞ ድንቹን የቀለቀል ነው። ድንቹን እዛ ጋር እንደረድረዋለን ማለት ነው። እንደረድረዋለን። በምስራቅ ተወዳጅ ምግብ ድንች ድንች ኮራት ይሉታል ማለት ነው። ምህሩስ ድንች የሚባለው ምህሩስ፣ በጣጣስ የሚባለው ሌላ ነው ይሄ ደግሞ ኮራት በጣጣስ ይሉታል ማለት ነው። ግን እህቶቼ እዚ ጋር ማለት ነው እንትን ዲዘርን መስገባት ትችላላችሁ ከስጋው ጋር ማለት ነው። እኔ ግን ስለማይወዱ ነው እንጂ ትክክለኛ አሰራራው ዲዘርን ፈቅፍቆ መስገባት ከሱ ጋር ከችንጉርቱ ጋር ይበስላል ማለት ነው። ከስጋውና ከችንጉርቱ ጋር ምን እናስገባለት ነበረ ማለት ነው? ድሮ ቤት እየሰራሁት የነበረው ማለት ነው። የትም ብንሰራውን ማለት ነው ትክክለኛ አሰራረው በምንድን ነው? ስጋ ድንች፣ ይቅርታ ስጋ፣ ችንጉርት እና ኪዝባራት ኪዝባራት እንዲሁንም ማለት ነው ፍልፍል በረድ እና ካሮት ነው የሚገባበት ማለት ነው። ካሮት እንዳላስገባ ሰው የሆነ አይወድም። እንዲሁንም ማለት ነው ፍልፍል በረድ ፍልፍል ሮሚ እንዳላስገባ ደግሞ ልጅታ ስለማትወድ እኔ እንዲሁም በባዶ ነው የሰራውት እናንተ ስትሰሩ ግን እነሱን በሚወዱትን አድርጋችሁን ስሩ እላችኋለሁ እህቶቼ እዚ ጋር ደግሞ አራት አይነት ግባቶች አሉኝ ማለት ነው አራት አይነት ግባቶች አሉኝ ችፖና አለኝ ችፖና ቻይንን አለኝ ችፖና ሳይን አለኝ እንዲሁንም ማለት ነው ግሽጥ አለኝ ክሬም ተበክም አለኝ መዘሬላንም አለኝ ማለት ነው መዘሬላ የላ የቢዛ ነው የምንጠቀምበት፣ ለቢዛ የምንጋግርበት ይሄ ነው የምንጠቀምበት። መዘሬላ አለኝ ማለት ነው። መዘሬላ አለኝ። በነገራችን ላይ ማለት ነው እኔ በማንካ በማንካ እንደዚህን ማድረግ በጣም ወዳለኝ ቢሆንም እናንተ እንደ ብዛታችሁ መጠቀም ትችላላችሁ። ማነስም ትችላላችሁ፣ መብዛትም ትችላላችሁ። የእኔ ቤተሰቦች ብዙ ብዙም አይደለሁም ማለት ነው። ለዛ ነው እንጂ መብዛትም ማነስም ትችላላችሁ ማለት ነው። አሁኑን ግሽጣን አድርጌ አለኝ፣ ግሽጣዋን አድርጌ አለኝ። አሁን ደግሞ ማለት ነው ምንድነው የሚያድርገው ያለው እዚህ መሰላችሁ ጭቡና ነው ችና ሳይን ማለት ነው። በግዛ ሳይሆን እንዲሁንም በፕላስቲክ ነው እያደረግኩ ነው። እንግዲህ ሁሉን ምን አድርጋለሁ? አብሬ አቅልጠዋለሁ ወይ ነው ሚክስ አድርገዋለሁ ማለት ነው። እንግዲህ እንግሊሽም ልላመድ እንጂ የሚክስ እያደረግኩት ነው ማለት ነው። እዚጋ ደግሞ ክሬም ተበካለኝ ክሬም ተበኩን ትንሽ መታ መት አድሪግ ለምን ብትሉኝ ክፍት ስለነበረ በታችን የረጋ በል ከላይ ደግሞ እንደ ውሃ የመስል እንዳይሆንልኝ ማለት ነው። አደባልጭ አለኝ ወደት አስገባለኝ ወደ ችቡና ሳይል እንዲሁንም ማለት ነው ወደ ግሽጠይንን አስገባለኝ ማለት ነው። አብሬ ምን አድርጋለኝ አቀልጠዋለኝ ማለት ነው። አብሬ እንደዚ አድርጌ አቀልጠዋለኝ እመተዋለኝ ማለት ነው። አማሳሰልአማስለዋለሁኝ ማለት ነው። ወይንም ደሞ በአረበኛ ሐርገዋለሁኝ ጋር ተሐርግ ያኒ ኸዋቲ እዚ ጋር ድንቼን እንደ ኳስን አድርጋለሁኝ ማለት ነው። አሁን በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ ብዬ ከላይ ላይ እንደሞ ክሬም ክሬም ተበኩ ክሬም ተበክ ቹፖና ጊሽጣውን ከላይ ላይ አድርጋለሁኝ ማለት ነው። ለዚህ ይመስላል ትንሽ እንደዚህ ደግሞ እንትን አድርጋለ ወደ ሁሉን እንዲደርስ ማለት ነው። አሁን የሚቀረኝ መርዘሬላ ደግሞ ከላይንን አድርግበታለሁ ፈርን ግን ማለት ነው። ፈርን ግን ለኩሻለሁኝ ማለት ነው። ፈርን ለኩሻለሁኝ ለምን ብትሉኝ ትኩስ ሙቀቱን ማለት ነው። ሙቀቱን ሦስት ሞቶ ከምናምን አድርጌ ማለት ነው፣ ለኩሻለሁኝ ማለት ነው። ለኩሻለኝ አብረን እንሰራለን ማለት ነው። አሁን ጨርሻለኝ። እዚህ ጋር ምን ላይ ማድረግ ነው የቀረኝ? ወደ ፈርንን አስገባለኝ ማለት ነው። ግን ተጠንቀቁ እህቶቼ፣ ወደ ፈርንን ስታስገቡ የሆነ ነገር ምግብን ስታስገቡ ተጠንቀቁ። እንዲያው ዛሬ ማለት ነው እግዚአብሔር ነው እጄንን፣ እግዚአብሔር ነው ያወጣኝ ማለት ነው። እዚህ ጋር ደግሞ ሩዝ ሰራለኝ ማለት ነው። ሩዝ ትንሽ የሩዝ ሰራለኝ። መለኩያም ሰርቼ ነበረ ማለት ነው። አልቀረጽኩትኝም እንጂ መለኩያም ሰርቼ ነበረ። እያበሰልኩ ነው። እዚህ ጋር ደግሞ ይሁልኝ፣ ምን ሆነዋል? በስሎልኛል ማለት ነው። ይሁን እንጂ ከጎን ወደ ቁመትን አድርገዋለኝ ማለት ነው። ትንሽ ለምን ትንሽ እንድትሐምርልኝ፣ ወይ ደግሞ ትንሽ ማለት ነው፣ ቡን እንዲሆንልኝ ስለሚፈልግ ማለት ነው። እዚህ ጋር ነው እጄ የተቃጠልኩትኝ እየሰራሁትኝ እያለ ልጅታ ናት ላይ ላይን ፈርኑን የዘጋችብኝ ትንሻ ልጅ ማለት ነው። የሳራ እስዕድክ ብላ እጄንን ላይ ነው ያዘጋችውም። ያው እጄን ተቃጥያለሁኝ። ይሁን ተቃጥያለሁኝ የእውነት ማለት ነው። በጣም ነው ያመመኝ ማለት ነው። አሁን በስሎልኛል፣ እግዚአብሔር ይመስገን። መውጣት ነው የሚቀረኝ መውጣትን ማለት ነው። ስታወጡ በእናታችሁ ተጠንቀቁ። እኛ ሀብሻዎች ለሁሉ ስራ ደፋር ነን ማለት ነው። ድፍረት አለን። ያ ድፍረታችንም ጥሩ ሆኖ ሳለ ደግሞ ጉዳትም አለ ማለት ነው። እውነት ማለት ነው። እጄን ተቃጥዬ እንዴት እንደሚያምኝ ልነግራቸውን አልችልም ማለት ነው። ግን ማን ላድርግ ሕጻን ልጅ ናት። ምንም ማድረግ አልችልም ማለት ነው። እዚህ ጋር ደግሞ ይሁልኝ እየበሰለ ነው ማለት ነው። ወጥቶም እየበሰለ እየበሰለ ነው እግዚአብሔር ይመስገን ማለት ነው። ጭልፋ እዚህ ጋር ያለው ደግሞ ጭልፋ ለምንድን ነው? በጭልፋ ነው እንደ የምታወጩ እንዳትውሉኝ። ጭልፋውን ለመለኩያ ነው ማለት ነው። መለኩያ እንድጨልፉበት ነው ማለት ነው። እዚህ ጋር ጨርሻለኝ እግዚአብሔር ይመስገን። ወደ ማዕዳችንን ያቅርበናል። እዚህ ትመስላለች። ሁላችሁን ከወደዳችሁ ትሸር ላይክ እያደረጋችሁ አባራታቱን ያው በትን ድንቹን የሚበላው በቂጣ ነው ማለት ነው። እዚህ ጋር ለቂጣ እህቶቼ